እንግዲህ ለእነ ጀሚላ ልብስ ልገዛዛ የርኩ ነው። አንዳንድ ነገር ገዛዛላችኋለሁ፣ ጫማ ምናምን። ደስ ብሎኛል፣ ደስ ብሎኛል። የተወሰነ ስጦታዎች ገዛዛለሁ፣ እቃዎችን፣ አንዳንድ እቃዎችን ገዛዝቼላችሁ ምንምን እንደ ገዛዘውላችሁ እነሱ ሰርፕራይዝ ሳረጋቸው የማሳያችሁ ይሆናል ማለት ነው። እና ስጦታም ሰጣቸው፣ ለስሙያም ለአቲካም ለጀሚላም እንግዲህ፣ አንዳንድ አንድ ነገር አሁን የአቲካን እድሜዋን የጀሚላን ቁመቷን ሳንገናኝ ከአመት አለፈን

እና አሁን በጣም ደስ ብሎኛል። ልጆች ላይ ነው ከአመት በኋላ ማለት ነው። ሁለተኛ አመቴን ይዞ የነበረ በቃ በቃ ሳጅቶኝ አመት ድረስ ተከታትዬ ከአሁን በኋላ በቃ ተስፋ ቆርጬ በቃ የራሴ ኖት ኖራለው ብዬ በቃ የተለያየ ቪዲዮዎችንም ሰራ ነበር። ብዙዎቻችሁም ተናዳችሁ ነበረ ቅርታ አርጉልኝ ከአሁን በኋላ በቃ ሱማያን ካገኘው ከሌላ ሴት ጋር እንድች አታዩኝም። ቪዲዮም ስሰራም ሆነ ሳውራም ሆነ አብሬ ሴድም ከሆነ እንድች ከማንም ጋር አታዩኝም። እሷ የሚያስቀይማትም የሚያስከፋትን፣ የሚደብራትም ነገር አላረግም ማለት ነው እኔም እና እልልልልልልልልልል ፍጻሜ ላይ ደርሰናል ማለት ነው። ንግስት ሱማያና ሳይድ እንግዲህ ወደ አንድ ሊመጡ ነው። እንዲሁም ደግሞ ሳይድ ከዚህ በኋላ ሌላ ሴት ጋር አታዩኝም ሌላ ሴት ጋር አታዩኝም። ቪዲዮም ስሰራ ከንግስቷ ጋር ከንግስት ሱመያ ጋር እያንዳንዱን ነገር ሳደርግም ከሚስቴና ከልጆች ጋር ነው እና ከሚስቴ ጋር ነው እያንዳንዱን ነገር አብሬ ስጓዝም እንኳን የምታዩኝ ከንግስት ሱመያ ጋር ነው ብሎ ቃል ገብቷል ማለት ነው። ሰይድ እንግዲህ ቃሉ ወይኔ ንግስቷ፣ አደራ የአሁኑ ውሸት እንዳይሆን የምሬን ነው ምክንያቱም እንደምታይቱ ማስታወሻዎችን ይዘው ምናምን እንግዲህ ያው ጠቅልል ብሎ ከየመን የሚወጣ ይመስላል ማለት ነው። ያው ሁሌም የተቀመጡ ቤት ውስጥ የተቀመጡ ማስታወሻዎች አሉ። እነዚህም ማስታወሻዎችም እንግዲህ ወደ ቤቱ ይዞ እንግዲህ ማስታወሻዎች ናቸውና ወደ ሀገር ይዞ ለመግባት ይመስለኛል። ወይም ደግሞ እንግዲህ የመን ሁለተኛ ሀገራቸውም ስለሆነ እዚው እንዲቀመጥም ሊሆን ይችላል። እንግዲህ ብቻ ሰኢድ እንግዲህ ያው የመን ሲሄድ ሲሄድ እነዚህን ማስታወሻዎች ነው የሚያየው ማለት ነው። ወይም ደግሞ እነዚህን ፎቶዎች ነው የሚያየው ማለት ነው። ግን ደግሞ አሁን እንግዲህ ንግስት ሱመያ ኤርፖርት ላይ እኔ ራሴ እቀበልሃለሁ፣ ልጆችህን አሳይሃለሁ ባለችው መሰረት እንግዲህ በደስታ በፍንጥዝያ የሆነ እየዘለለ እየተደሰተ ምናምን የልጆቹን ስጦታዎች የተለያዩ ነገሮችን ሲገዛ አይተናል ማለት ነው። ወይም እየገዛ አይተናል ማለት ነው። ምክንያቱም በጣም ደስ ብሎታል ከልጆቹ ጋር። እንዲሁም ደግሞ ለንግስት ሱማያም የተለያዩ ስጦታዎችን እገዛለሁ እያለን እንግዲህ አይተናል ማለት ነው። በመጀመሪያ ደረጃ እንግዲህ ንግስት ሱማያ ይህንን ቃል በሕዝብ ፊት ይህን ቃል ገብታ ቃሏን እንደማታፈርስ እርግጠኛ ነኝ። ይህን ካፈረሰች ከባድ ነው። ሶ ቃሏን እንደማታፈርስ እርግጠኛ ነኝ ያው ሁሉንም ነገር ትቶ ይመንዋንም እንግዲህ የከፈልኩት ብር አለ ማለትም። ለምንድ ነው የሚባለው? ይሄ የሆነ በቃ እናንተ ማጫታችሁን ወይ ደግሞ ጮኛው እንደሆነች ወይም ደግሞ የሆነ አንዳንድ መጀመሪያ የሚደረጉበት ነገሮችን እንግዲህ ብር ከፍ እያለው፣ ግን ደግሞ ከልጆቼ አይበልጥም እያለ ይገኛል ማለት ነው ሰኢድ። በመጀመሪያ እንግዲህ እንኳን ደስ ያለ እንኳን ደስ ያለ ንግስቷ ጋር የምትገናኙ መሆናችሁም እንዲሁ እንኳን ደስ ያላችሁ፣ ማለት ነው። አዎ ልጅን በአንድ ላይ በፍቅር በሰላም በአንድ ሁኖ ሲያድግ ነው ልጅም ሚያምርበት። ልጅም ደግሞ አባቱ እየቀጣው እንዲ ነው እያለው ሲያሳድገው ነው። እና ልጅም እናታት ቀጣም ማለት አይደለም። እናት ርህሩህ ነች፣ ልጆቿ ሲያለቅሱባት ልጆቿ አንገቷን ሲደፉባት አትውድም። ለዚያም ነው ንግስት ሱማያ እንግዲህ ራሷን መስዋዕት ያደረገችው ምናልባትም ንግስት ሱማያ ባል አያስፈልገኝም ማንም አያስፈልገኝም፣ ሲንግል ማም ሆኜ ልጆቼ ማሳደግ ይፈልጋለሁ። ነገር ግን ደግሞ እንዲያያቸውና ለልጆቼ ምላሽ እንዲሰጣቸው ፈልጋለሁ ነው ያለችው ማለት ነው። ቀጣይ እንግዲህ ምን ሊፈጠር እንደሚችል አናውቅም። ወይም እንግዲህ በግምት ግን እንግዲህ ሰይድ ካገኛት አይለቀትም የሚል ግምት አለኝ ማለት ነው። ሌላው ደግሞ ሰይድ ቃል መግባቱ በጣም ደስ ይላል ማለት ነው። ሰይድ ቃል መግባቱ ስላችሁ፣ ከዚህ በኋላ ንግስት ሱመያ ጋር ከተገናኘን ወይም ንግስት ሱመያን ካገኘሁኝ በኋላ ሌላ ሴት ጋር ቪዲዮ ስሰራም ሆነ ቪዲዮ ስሰራም ሆነ አብሬ ስጓዝ አታዩኝም፣ ማንም ጋር አታዩኝም ብሎ እንግዲህ ያው እንደተለመደው ቃል ገብቷል ማለት ነው። ግን የሰይድ ቃል እኮ አስቸጋሪ ነው። ቦጋሌ ሙት የሆነ እንግዲህ መቶ በመቶ አላምንም። ስላችሁ ለራሴ ለምን መብቴ መሰለኝ ለመሆኑ ላይክ አርጋችኋል እኔስ ሰላም ብያለሁ ሰላም ሰላም ለእናንተ የሆን ውድና የተከበራቸው የቻናል ቤተሰቦች አድማጭ ተመልካቾች ወድ ኢትዮጵያውያን ና ኤርትራውያን እንዴት ናችሁ ሰላም ናችሁ ወይ ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ዛሬ እንግዲህ የሰይድን ደስታ ይቸኮ ማለት ነው ረሳሁት ሰላምታ እራሱ ረሳሁ ይቅር በሉኝ እናንተም ደግሞ ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ፣ እያልኩኝ እንግዲህ ንግስት ሱመያና ሰይድ እንግዲህ ንጉሱ ሰይድ እንበለው ብያችኋለሁ። ሱመያና ሰይድ ከታረቁ ያው ንጉሱና ንግስቷ እንላቸዋለን ብያችሁ ነበር። ና ንጉሱ ይሆናል ማለት ነው ሰይድ እንግዲህ ሰይድ ልጅ ልጅ ነው እንዳልኳችሁ ልጅ ልጅ ነው። ማንም በልጆቹ አይጨክንምና እንግዲህ ልጆች ሲባል ሁሉን ነገር እርስት አድርጎ ሰኢድ የልጆቹን ስጦታ የልጆቹን ልብስ ለመግዛት እንግዲህ እየተሯሯጠ ነው ያየ ነው ማለት ነው። ያው አባትም እንግዲህ ኩራት ነው እና ለልጆቹ እኖርላቸው ለልጆች ማለት እወዳለሁ። በዚህ አጋጣሚ ሰኢድን እና ያው ከዚህ በኋላ ንግስ ሱመያን እንዳታስከፋት ትሰሄድ ንግስ ሱመያ እንዳትከፋ ንግስ ሱመያ አንገቷን እንዳደፋ ንግስ ሱመያ የተለያዩ ሰዎች ሴቶችም፣ እንዲሁም ደግሞ ጓደኞቿ በሆኑት ሁሉ ፊት አንገቷን እንዳታስደፋ አደራ እንላለን ማለት ነው። ንግስ ሱመያ ተከፍታ ማየት አንፈልግም። አዎ ለአንድ አመት ከምናምን ያክል እንግዲህ ተሰቃይታለች፣ ዙራለች፣ ተንከራታለች፣ ተቸግራለች ልጆችን ይዛ በጣም ብዙ ነገር ሁናለች ማለት ነው። ቪዲዮ ላይ የማይወጡ እንኳን ፋላቀ ምን ማለት እንዳለብኝ ብዙ ነገሮችን ሆናለች ብዙ ነገር ሁናለች። ያንም ሆና ያው እናት ናትና ያንን ችላ ሚስጥሯንም ችላ ብዙ ነገሩንም ችላ፣ ብዙ ነገሮችን ቪዲዮ ላይ ያላወጣቻቸውን እኛ ሰይድ መከተሉን ሶማያ መሸሿን ነው የምናውቀው ማለት ነው። መሀል ላይ ግን እውነተኛው እውነቱ ነገር ምንድን ነው ትክክለኛው ነገር ምንድን ነው የሚለው እውነት ለመናገር ከባድ ነው። ያለውም ነገር ትንሽ ይከብዳል። ሶ ያንን ነገር ችላ እና ታግሳ እንግዲህ ቆይታለች። ግን ደግሞ እናት ለልጆቿ መስዋዕት ትሆናለች እና ለልጆቿ መስዋዕት ለመሆኑ ዝግጁ ሁና የሆነውን የሚመጣውን ሁሉ እቀበላለሁ ብላ እንግዲህ ልጆቿን አባታቸው ጋር ለማገናኘት ቃል ገብታለች እና እንደምታውቁት። ስለዚህ ያንን ጥሪ ደግሞ እንግዲህ ሰኢድ በመቀበል እንግዲህ ቶሎ ማድረግ ያለበትን አድርጎ ቶሎ ገዛዝቼ ማድረግ ያለብኝን አድርጌ፣ ጉዞ ወደ ኢትዮጵያ፣ ጉዞ ወደ ሀገሬ፣ ጉዞ ወደ ልጆቼ ልጆቼን ለማየት አድገው ይሆናል ወፍረው ይሆናል ይሄን አክለው ይሆናል እያለ ይገኛል ማለት ነው። እንግዲህ ሰኢድ ይቅናህ ብለናል፣ ይቅናህ ብለናል። አዎ በአንድ ሁነ ቃልህንም ሳታፈር ሰኢድ፣ በአንድ ሁነ ልጆችህን ማሳደግ፣ ሌሎችንም መውለድ የሴት ልጅ እድሜ ነው እና ነግሱ ማያም ወለድ ወለድ ማድረግ ያስፈልጋታል እና ወለድ ወለድ አድርጉልን ማለት ወዳለው ማለት ነው። በዚሁ አጋጣሚ ንግስት ሱማያንም እንዳታስከፋብን ማለት ነው ሰኢድ። ንግስት ሱማያም እንዲሁ ቃልሽን እንዳታፈርሽ አደራ ማለት ወዳለው በዚ አጋጣሚ። ምክንያቱም እንግዲህ እንዳያቸዋት በጣም አልቅሳለች፣ በጣም ተጎድታለች፣ በጣም ብዙ ነገር ሆናለች። ንግስት ሱማያ በነገራችን ላይ ካሜራ ፊት ለፊት አታለቅስም። የማታለቅስበት ምክንያት እንግዲህ የማታለቅስ ወይ ያልከፋት ምናምን ሆኖ አይደለም፣ ላለማልቀስ ፈልጋም አይደለም። ብዙ ጊዜ ተናግራለች። ካሜራ ፊት ለፊት ስትሆን በጭራሽ እንባዋ አይፈስም። የፈለገ እያለቀሰች እንኳን ቢሆን ካሜራ ካለ በጭራሽ ቀጥ ይላል ባለበት ማለት ነው። በቃ እንባዋ ቀጥ ይላል ባለበት ማለት ነው። ይህም ደግሞ አንዳንድ ሰዎች እንደዚህ አይነት ሰዎች እውነት ለመናገር ከካሜራም ጀርባ በጣም የተጎዱ በጣም በብዙ ነገሮች የተጎሳቆሉ በብዙ ነገሮች አእምሯቸው የተነኩ ብዙ ነገሮችን የተሸከሙ ሰዎች ናቸውና ንግስቱ ማያም ሁሉንም ነገር እንግዲህ ይቅርባየውና ልጆቹን አሳየው። ልጆቻችሁን በአንድ አድርጋችሁ በአንድ ሁናችሁ አሳድጉ መልእክቴ ነው ማለት ነው እንዳንድ እህት ይሄን ነው ማለት የምፈልገው። በዚሁ አጋጣሚ ንግስት ሱማያ፣ ሁላችንም ከጎንሽ ነን። በጣም ነው መወዳት፣ በጣም ነው ማከብራት። በዚሁ አጋጣሚ ማለት ነው ንግስት ሱማያ፣ ያው ቪዲዮ ትሰሚዋለሽ እና ይህ ነው ማለት የምፈልገው። ስለዚህ ቃልሽንም እንደማታፈርሺ አምናለሁ። በአንድ ሆናችሁ በደስታ በፍቅር እንደምትመጡም አምናለሁ ተማመናለሁም፣ ተማመናለሁ ማለት ነው ንግስት ሱመያ። ይሄን ነው ዛሬ ማለት የምፈልገው እንግዲህ ሰኢድ እንደምታዩት ሩጫ ላይ ነው ማለት ነው፣ ማድረግ ያለበትን መሆን ያለበትን እንግዲህ ሰና ላይ ሲሯሯጣ አይተናል ማለት ነው። በደስታ ለልጆቹ ማድረግ ያለበትን እያደረገ ይገኛል። በነገራችን ላይ አንተ የመን እኮ ነው ብርድ የመጣ እንጂ ኢትዮጵያ አይደለም። ምን አስበህ ነው ሰኢድ ማለት ነው እንዲህ የክረምት ጃኬቶች እነዚህ በክረምት የሚለበሱ ጃኬቶች፣ አረ ነገሩልኝ እንዴ ራስቶት ነው የሚመስለኝ። በነገራችን ላይ ኢትዮጵያ አሁንም ገና ክረምት እየገባ መስሎት ነው መሰል እንደ ሌሎች ሀገሮች ማለት ነው። ምክንያቱም ይመለይ ስለሆነ እና ሰኢድ እንግዲህ በሰላም ያገናኛችሁ በሰላም ባንድ ሁናችሁ እንግዲህ በሳቅ በፈገግታ በጨዋታ በአንድነት ከልጆች ጋር እንደ በፊቱ እየቦረቅ እየሳምክ እንደፈለክ የሆንክ እንደምትመጣ ተስፋ እናደርጋለን ማለት ነው እንጠብቃለንም። ስለዚህ በአንድ ሁኖ እስከሚመጡ እንግዲህ ሁላችሁም በእርቱልን በአንድ ኑልን በሏቸው ማለት ነው። ይህን ነው ማለት የምፈልገው። በተረፈ ውድና የተከበራችሁ የቻናል ቤተሰቦች እናንተስ አንድ ሊሆኑ ጫፍ ላይ ለደረሱት ጥንዶች ወይም ባለትዳሮች እንዲሁም የልጆች እናት ምን ተሰማችሁ? ምንስ አላችሁ? የሰይድን ደስታስ እንዴት አያችሁት? ኮሜንት ላይ እጠብቃለሁ ማለት ነው። ሁላችሁንም እወዳችኋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለሕዝቦቿ ይሁን እያልኩኝ እለያችኋለሁ። እወዳችኋለሁ። ምን እንዳይረሳ ላይክ፣ ሸር፣ ሰብስክራይብ እንዳይረሳ። እንዲሁም ደግሞ አስተያየታችሁን ኮሜንት ላይ ኮሜንት ሴክሽን ላይ እጠብቃለሁ ማለት ነው። እወዳችኋለሁ እየተማማልን